ሌላ ምሽት ጽጌ ይመስገነው። መቀጠል ይቻላል እዚህ ጋር። አመሰግናለሁ። በቀዳሚነት የምንመለከተው ጃማይካን ስለመታው ከፍተኛ ንፋስን የቀላቀለ አውሎ ንፋስ ዝናብን የቀላቀለ አውሎ ንፋስን በተመለከተ ነው። እንግዲህ ይህ አውሎ ንፋስ ከፍተኛ የሆነ በጃማይካ ላይ ጉዳትን አድርሷል። ጃማይካን የተለያዩ መሰረተ ልማቶችን አውድሟል። ንፋስን የቀላቀለ ከመሆኑ ባሻገር በኪሎ ሜትር በጣም 298 ኪሎ ሜትሮችን በሰዓት የሚጓዝ ነውና ትላንትና በነሱ ትንትና ለዛሬ አጥቢያ ለሊቱን እንግዲህ ከፍተኛ ጉዳት አሳድሯል ነው የተባለው። በዚህም እንግዲህ ጃማይካን ከተማዋን ሙሉ ለሙሉ ሁለት ቦታ ከፍሏታል ይላል የቢቢሲ ዘገባ በፊት ገጹ ላይ ይዞት የወጣው መረጃ የሚያሳየው ከሆነ ከዚህ ጋር ተያይዞ እንግዲህ በርካታ ጉዳቶች ደርሰዋል። በተለይም ደግሞ የመገናኛ የቴሌኮምና የመብራት ኃይል አገልግሎት የኤሌክትሪክ አገልግሎት ሙሉ ለሙሉ መቋረጡን ነው የቢቢሲ ዘገባ የሚያመለክተው እንደዚሁም ደግሞ የተለያዩ መሰረተ ልማቶችን ጭምር አውድሟል። በጃማይካ ከፍተኛ የሆነ ዝናብን የቀላቀለ ንፋስን የቀላቀለ ዝናብ ከመሆኑ ጋር ተያይዞ ጎርፍንም ጭምር ያስከተለ በመሆኑ ለጃማይካ በትላንትናው ለዛሬ አጥባለሊቱን ማለት ነው ጥቁር ቀን ሆኖ ተመዝግቧል። በጃማይካ ታሪክ እንደዚህ አይነት የሆነ ከፍተኛ የሆነ አደጋ መጥቶ አያቅም ወይ ደግሞ ተከስቶ አያቅም ነው የተባለው። እና በርካታ ህይወት ያለፈበት ሁኔታ የለም፣ ግን እስካሁን ድረስ የአካባቢው ባለስልጣናት እየጠቆሙ ከሆነ እንግዲህ በአካባቢው ከፍተኛ የሆነ የሰው ሞት ሊከሰት ስለሚችል ባለስልጣናቱ ከፍተኛ የሆነ የነፍስ አድን ስራ እንዲሰራም ጭምር ትዕዛዝን ሰጥተዋል። ነገር ግን በጃማይካ በዛሬው ሌሊት ከፍተኛ የሆነ ተጽዕኖ አሳድሯል። ጃማይካን የመታው ይህ ሀሪኬን የተሰኘ ዝናብን የቀላቀለ ንፋስ በቀጣይ እንግዲህ ወደ ኩባና ወደ ሀይቲ መሄዱን ነው የተነገረው። የቢቢሲ ዘገባ በፊት ገጹ ላይ ዛሬ በስፋት እየተዘገበ የሚገኘው የተለያዩ መገናኛ ብዙኖች እየዘገቡት የሚገኘው ቀዳሚ ጉዳይ ይሄ ነው። ሌላኛው የእስራኤልና የሐማስን ጉዳይ እናንሳ። የእስራኤልና የሐማስ ጉዳይ እንግዲህ በአሜሪካ አሸማጋይነት በግብጽ ከተቋጨ በኋላ ውሃ ቀዳ ውሃ መልስ የሆነ ጉዳይ ይመስላል። አሁንም ድረስ እስራኤል የተለያዩ ጥቃቶችን እየፈጸመ ትገኛለች። ከዚህ ቀደም እንግዲህ ስምምነቱ ከተፈጸመም በኋላ ጥቃቶችን ስትፈጽም መቆየቷ ይታወሳል። ዛሬ ላይ በፈጸመችው ጥቃት እንግዲህ ከፍተኛ የሆነም የሰብአዊና የቁሳዊ እጥሮችን በጋዛውያን ላይ ፈጽማለች። እንግዲህ በርካታ ጥቃትን እየፈጸመች ከመሆኑ ጋር ተያይዞ በዛሬው ላይ ብቻ ወደ መቶ የሚጠጉ አልጀዚራ ይዞት የወጣው ዘገባ መቶ የሚጠጉ ንጹሐን ዜጎች በእስራኤል ጥቃት ህይወታቸው አልፏል። ቢቢሲ ላይ ይዞት የወጣው መረጃ ደግሞ ከጋዛ የሚወጡ መረጃዎች እንደሚያሳዩት መቶ አራት ሰዎች በዚህ ጥቃት ተገለዋል ነው የሚለው። ከዚህ ውስጥ እንግዲህ 46 የሚሆኑት ህጻናት ናቸው። ከዛ ባሻገር እንደዚሁም ደግሞ ሴቶችና ህጻናት ላይ ጥቃት እየደረሰ ይገኛል። ምንም እንኳን የእስራኤል እና የሐማስ ጦርነት በአሜሪካ ሸማጋይነት ቢቋጭም አሁንም ድረስ ይህ ጥቃት እየቀጠለ ይገኛል። እስራኤል የምታነሳው እንግዲህ ከዚህ ቀደም ሐማስ ወታደሮች ላይ ጥቃት ፈጽሟል፣ ሁለት ወታደሮችንም ገሏል፣ እና ለዚህም ጥቃት ሲባል ነው የፈጸምኩት ይላል። ነገር ግን ሐማስ በበኩሉ ይህንን ምንም አይነት አመኪኖ እንደሌለ ሐማስ ሙሉ ለሙሉ ስምምነቱን እንዳቀበለ መረጃዎች እየወጡ ይገኛሉ ሌላኛው የቻይና የቴክኖሎጂ እድገት ወይ ደግሞ የፈጠራ እድገት ከጊዜ ወደ ጊዜ እየጨመረ መሆኑን የቻይናው መገናኛ ብዙሃን ዥኗ በፊት ገጹ ላይ ይዞት የወጣው መረጃ ያሳያል እንግዲህ በ 2024 የቻይና የፈጠራ አቅም 5.3 በመቶ አድጓል ይህም የኢኮኖሚውን ከፍተኛ ሁኔታ እያነቃቀ ይገኛል የቻይናን የኢኮኖሚ ዘዌ ወደ ፈጠራና የቴክኖሎጂ ጉዳዮች እየቀየረ መሆኑ ነው እየተነገረ የሚገኘው አሁን ላይ እንግዲህ ከፈጠራ ጋር ተያይዞ የሚ የሚጀምሩ ቢዝነሶች እና የተለያዩ የፈጠራ ስራዎች አጠቃላይ የቻይናን የምጣኔ ሀብት 18 በመቶ ከፍ እያደረገ 18 በመቶ ጂዲፒውን 18 በመቶ እየሸፈነ እንደሆነ ነው የተነገረው። እና እንግዲህ ከሰሞኑም ያየናቸው በሰው አልባ የሚሰሩ ትራክተሮች እንደዚሁም የተለያዩ ቴክኖሎጂዎችም ጭምር ቻይና እያስተዋወቀች እንደሆነ ይታወቃል። እና ከዚህ ጋር ተያይዞ ቻይና ለዘርፉ ትኩረት ሰጥታለች። እንግዲህ 18 ነጥብ 1 በመቶ የቻይናን ጂዲፒ እንደሚሸፍን ነው በ2024 በነሱ እንግዲህ። ለ2025 ደግሞ ከፍተኛ ትኩረት ሰጥቶ የቻይና መንግስት እዚህ ላይ እየሰራ መሆኑን ነው መረጃዎች የሚያሳዩት። ለሰአቱ የነበረኝ አለም አቀፍ ጉዳይ እነዚህን ይመስላሉ። ለነበረ ጊዜ እጅግ አድርጌ አመሰግናለሁ። እጅግ በጣም አድርገን አመሰግናለን ሄኖክ ላደረስከ መረጃ። መልካም ምሽት። የተከበራችሁ ተመልካቾቻችን ኤ ኤም ኤን 24/7 ነው በቀጥታ እየተመለከታችሁ የምትገኙት። ከመሸጋገሪያ በኋላ በስፖርት ጉዳዮች እንመለሳለን።